ይግለጥልን የተከበራችሁና የተወደዳችሁ የኢትዮ ከረንት ቤተሰቦቻችን እንደምን አላችሁ? የዕለቱ የዜና ወጃችን እንሆ ጀምሯል። አዳዲስና ወቅታዊ መረጃ ማስደመጥ ጀምረናል። በቅድሚያ ርዕሰ ዜናዎቹን ነግራችኋለን። አብራችሁን ቆዩ። ኤርትራ ሰሞኑን በማስታወቂያ ሚኒስትሩ አቶ የማነ ገብረ መስቀል በተሰጠም ንግግር ላይ የተመሠረተ የዜና ትንታኔ ይዘን እንቀርባለን። ኤርትራ በቀይ ባህር ጉዳይ ለመነጋገር ዝግጁ ናት ተብሏል። በሌላ በኩል ደግሞ ኤርትራ ከአውሮፓ ሕብረት ጋር እየተደራደረች ነው እየተነጋገረች ነው ተብሏል። እንዲሁም በኢትዮጵያ አንዳንድ ሚዲያዎች ላይ ኤርትራ ለወደቡ ድርድር ዝግጁ ናት በማለት ተጠቅሷል። ከዚህም በኋላ በኤርትራ አምባሳደር በተሰጠ መግለጫ ኤርትራ ለድርድር ዝግጁት አይደለችም፣ ይህ ስህተት ነው የሚል የዜና ትንታኔ ቀርቧል። በዚህም ጉዳይ በሰፊ የዜና ጥንቅራችን የምናቀርብላችሁ ይሆናል። ቆይታችሁ የምሰሙት ይሆናል። ተደጋጋሚ ክስ የኤርትራ ማስታወቂያ ሚኒስቴር አቶ የማነ ገብረ መስቀል የኢትዮጵያ መንግስት ባለስልጣን የባህር በር ማግኘት በሚል ቀጠናዊ ቀውስ በመፈብረግ የሚደረጉት ጥረት በአሁኑ ወቅት ከፍተኛ ደረጃ ደርሷል በማለት በማህበራዊ ትስስር ገጻቸው ላይ ከሰዋል። የዚህም የዜና ትንታኔያችን በጥንቅር ይዘን የምንቀርበ ይሆናል። ሰሞኑን በርካታ የጸጥታ አካላት ራሱን የትግራይ ሰላማዊ ሰራዊት ብሎ የሚጠራው ታጣቂ ቡድን ተቀላቀለ። የህዝባዊ ወያኔ ሓርነት ትግራይ እንቅስቃሴ ትግል ለማስቆም የተጀመረው ቲፒኤፍ የተሰኘው ኃይል የሚቀላቀሉ አሁንም ወደ ነፃ መሬት እየወረዱ ነው ተብሏል። በዚህም የዜና ትንታኔያችን ይዘን የምንቀርበው ይሆናል። ተሰሙታላችሁ። እንግሊዝ ስለ ቀይ ባህር ጉዳይ ማብራሪያ ሰጠች። የእንግሊዝ ምክትል ጠቅላይ ሚኒስትር ኢትዮጵያ በቀይ ባህር ጉዳይ ከተሳሳተ ስሌት ትታቀብ ሲሉ ማስጠንቀቃቸው ተሰምቷል። የዜና ትንታኔያችን በሰፊው ይዞታል የሚሰሙት ይሆናል። ኢትዮጵያ የሶማሌን ወደብ ተከራይታ ብትጠቀም ችግር የለብንም ሲሉ የሶማሊያው ፕሬዚዳንት ሀሰን ሼህ መሐመድ ተናገሩ። በዚህም የዜና ትንታኔያችን ይዘነው የምንቀርበ ይሆናል የአሜሪካው ፕሬዝዳንት የፍልስጤም መንግስት እውቅና መስጠት ላይ ከብሪታንያ ጋር ተስማሙም። በዚህም ጉዳይ ዜና ትንታኔያችን አካቶታል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ ዕለቱ የመጀመሪያ ዜና ትንታኔ የምናመራ ይሆናል። በዕለቱ በሰፊ የዜና ትንታኔያችን የምንመለከተው ኤርትራን በተመለከተ ነው። ኤርትራ በቀይ ባህር ጉዳይ ለመነጋገር ዝግጁ ናት እየተባለ ነበር። ኤርትራ በናይል ተፋሰስና በቀይ ባህር ጉዳይ ለመነጋገር ዝግጁ ነ ብላለች ተብለዋል። በአዲስ አበባ የሚገኘው የኤርትራ ኤምባሲ ዛሬ በማህበራዊ ገጹ ባሰፈረው ጽሑፍ ላይ የኤርትራ የውጭ ጉዳይ ሚኒስተር ኡስማን ሳላ ከፕሬዚዳንት ትራምፕ በአፍሪካ ጉዳይ ከፍተኛ አማካሪ ባደረጉ ውይይት ኤርትራ በአፍሪካ ቀንድና በናይል ተፋሰስ በቀይ ባህር ጉዳይ ለመነጋገር ዝግጁ መሆኗን ገልጸዋል ብለዋል። ኤርትራ በተለይ በቀይ ባህር ጉዳይ ከኢትዮጵያ ጋር ለመነጋገር መፍቀዷን ተናግረው የኤርትራ መንግስት በተደጋጋሚ የኢትዮጵያ ጥያቄ ውርቅ ያደረገ ሲሆን ኢትዮጵያ አቋመ መጽናቷን ተከትሎ ለመደራደር ይሁንታ ተሰጥቶ ነበር። በዚህም ጉዳይ ድርድሩን በተመለከተ የኤርትራ መንግስት ምላሽ ሰጥቷል። በኢትዮጵያ ኤርትራ ጉዳይ ኢምባሲ ዋና ጉዳይ አስፈጻሚ አቶ ቢኒያም በርሄ ምላሽ ሰጥተዋል። ዳንኤል ዳባ በተባለ ኢትዮጵያ ኤርትራ ለመደራደር ዝግጁ ናት በሚል ጽሁፍ በኤክስ ካጋራ በኋላ አቶ ቢንያም ኤርትራ በራሷ የባህር በር ግዛት ላይ ሰማይ ላይ መሬት ላይ ዛቻ ብቻ ሳይሆንም በሚሊዮን ዓመታት ውስጥ የምትደራደርበት ምክንያት የለም ሲሉ በምን ላይ ሰጥተዋል። ተመለክተናል። በዚህም ተተያዘ ከዚህም ጋር ተያዘ ዋና ስራ አስፈጻሚ የሆኑት አቶ ቢኒያም በሬ የኢትዮጵያ ከኤርትራ ጋር ለመደራደር ዝግጁና በሚል አንዳንድ የሀገር ውስጥ ሚዲያዎች እንዲሁም ግለሰቦች የተዘገበው ምላሽ ፍጹም ውሸት ነው ብለዋል። ኤርትራ በራሷ የባህር በር ግዛት ላይ በራሷ ሰማይ ላይ በራሷ መሬት ላይ ዛቻ ብቻ ሳይሆን በሚሊዮን ዓመታት ውስጥ ከማንም ጋር የምትደራደርበት ምክንያት የለም ሲሉ በኤክስ ገጻቸው ላይ ምላሽ ሰጥተዋል። ከዚሁም ጋር ተያይዞ የኤርትራ ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል የኢትዮጵያ መንግስት ባለስልጣን በባህር በር ለማግኘት በሚል ቀጠናዊ ቀውስ ለመመፍረክ የሚያደርጉት ጥረት በአሁኑ ወቅት ከፍተኛ ደረጃ ደርሷል በማለት በማህበራዊ ትስስር ገጻቸው ላይ ከሰዋል። ባለስልጣኑ በባህር በር ዙሪያ በየለቱ አሳሳችና ተንኳሽ ንግግሮች ያደረጉ ያሉት የአቶ የማነ ከባለስልጣን ንግግር መካከል አንዱ የኤርትራ ታሪክ መከለስና አዛብቶ ማቅረብ ይገኝበታል ብለዋል። የቅኝ ግዛት ድንበሮች ጨምሮ አለም አቀፍ ህግጋት ዋና መርሆች ሆን ብሎ መጣስና፣ ግድለሽ የጦርነት ዛቻ፣ ሌሎችም የኢትዮጵያ መንግስት ባለስልጣን ትርክቶች መለያ ባህሪ እንደሆነ አቶ ይማነ ገልጸዋል። የአቶ ይማነ አያይዘውም የአፍሪካ ቀንድ ቀጠና አላስፈላጊና ማስቀረት የሚችል ሌላ ዙር ግጭት ውስጥ ትርምሱ ሊገባ አይገባውም በማለት አሳስበዋል። ከዚሁም ጋር ተያይዞ የኤርትራ ኤምባሲ በኢትዮጵያ ተወካይ የሆኑት አቶ ቢንያም በሬ ከተባበሩ መንግስታት ድርጅትና ከአውሮፓ ህብረት ተወካዮች ጋር ተወያይተዋል። በኢትዮጵያ የኤርትራ ኤምባሲ ስራ አስፈጻሚ ቢንያም በሬ የተባበሩ መንግስታት ድርጅት ዋና ጸሐፊ የአፍሪካ ቀንድ ልዩ ተወካይ ጋር ተገናኝተው ተወያይተዋል። ኢትዮጵያ ወደብ ጥያቄ ማንሳቷን ተከትሎ በኢትዮጵያና ና በኤርትራ መካከል ግጭ ሊፈጠር ይችላል የሚል ስጋታቸውን የቻይና ጓንግ ኮንግ ዋና ጸሐፊ አንቶኒዮ ጉተሬዝ ወደ ቀጠናው የተላከ ሲሆን ከኤርትራ ቢንያም በሬ ጋር የተደረገ የተጋሩት ነገር በግልጽ

በዚሁም ጋር ተያይዞ ኤርትራ አስገራሚ ጥያቄ ጥያቄ አንስታለች። የአፍሪካ ዋና ከተማና ከአዲስ አበባ ወደ ሌላ ከተማ እንዲቀየር በኤርትራ ሰዎች መጠየቅ ተሰምቷል። የአፍሪካ ሕብረት ዋና መስሪያ ቤት ከአዲስ አበባ እንዲነሳ ኤርትራ ሰዎች በአፍሪካና በአፍሪካ ሕብረት ዋና መስሪያ ቤት በአዲስ አበባ እንዲዘዋወር የሚጠይቅ አቤቱታ መቅረቡን ተከትሎ ነው። በሆር ሪቪው ተመራማሪ በሆኑት በቤትልሄም ፍቅሩ የቀረበ አንድ ትንታኔ ይህ ጥያቄ በስሁት አምክንዮ ላይ የተመሰረተና የፓን አፍሪካኒዝም ታሪካዊና መንፈሳዊ መሰረት የሚክድ ነው ሲል ተተችቷል። ጸሐፊዋ ይህና ቤቱታ ከኤርትራ ጋር የቅርብ ግንኙነት ባላቸው ግለሰቦች የቀረበ መሆኑን ጠቁመው ትንታኔው እንደሚያስረዳው የአፍሪካ አዲስ አበባ ምርጫ ድንገተኛ ሳይሆን የአፍሪካ የነጻነት ራስ የመወሰን ፍላጎት ያረጋገጠ ኃይለኛ ታሪክ ውሳኔ ነው ተብሏል። በኢትዮጵያ በቀኝ ግዛት ያልተያዘች ብቸኛ የአፍሪካ ሀገራት እንደመሆኗ በአፍሪካ የነጻነት ንቅናቄ ውስጥ የማይናወጥ የሉዓላዊ ምንጭ ሆና አገልግላለች። ቤተልሔም እንዳለችው ከሆነ ይህ ታሪካዊ ምሳሌ ጊዜ ያለፈበት ብሎ መፈረጅ የፓን አፍሪካኒዝም መሰረታዊ መነሻ እንደ መካድ ይቆጠራል ብለዋል። ጸሐፊዋ የአፍሪካ ሕብረት ከአዲስ አበባ የማዘዋር ሙከራ ኢትዮጵያ ታሪካዊና ምሳሌያዊ ተግባራዊ ሚና ለመናል የሚደረግ ሳይንሳዊ ያልሆነ ጥረት ነው ብለዋል። ኢትዮጵያ አስተናጋጅ ብቻ ሳትሆን የአፍሪካ ሕብረት ጥልቅ መንፈሳዊና ታሪካዊ መኖሪያ ናት ሲሉ ደምድመዋል። ኤርትራም ለጠቅላይ ሚኒስትር አብይ አህመድ የድርድር ጥያቄ ኤርትራ መልሰታለች። ጠቅላይ ሚኒስትር በሳምንቱ መጀመሪያ አዲስ መጻፋቸው ባስመረቁትበት አምስት ዓመታ ሙሉ የቆየ ነው። ውጊያ ለማስቀረት ነው። ወንድም እህቶች በአስቸኳይ ራሳቸውን ለድርድር አዘጋጁ ብለው ነበር። በዚህም የአብይ ንግግር የኤርትራ መንግስት ምላሽ ሰጥቷል። የብልጽግና ሊወረኝ እያኮበከበ ነው ሲልም የድርድር ጥያቄን ገፍቶታል። ጠቅላይ ሚኒስትር አብይ አህመድ የመደመር መንግስት የተሰኘው አዲስ መጽሐፋቸው ባስመረጡበት ስለ ባህር ጉዳይ ንግግር ባደረጉበት ይታወሳል። በንግግራቸው ለድርድር የተዘጋጁ በፍጹም ኢትዮጵያ መውጫ መግቢያ በሯን ዝግ አይሆንም፣ ባህር በሩ ይመጣል፣ እናሳካዋለን ሲሉ ተደምጠዋል። በዚህም የአብይ ንግግር ኤርትራ የማስታወቂያ ሚኒስትር በኩል እንደተለመደው በስድብ የታጀበ መልስ ሰጥተዋል። የማስታወቂያ ሚኒስትር አቶ የማነ በኤክስ ገጻቸው ባሰራጩት መልእክት ላይ የብልጽግና ሉዓላዊነት ለመጣስ እያኮበኮበ ነው በማለት ከሰዋል። የብልጽግና ባለስልጣን ዘምተውብናል ሲሉ የወነጀሉ ሚኒስትሩ የብልጽግና ባለስልጣን ባለቤትነት የሚቆጣጠሩ የባህር በር ለማግኘት ያላቸው መሻት አጠናክረው ቀጥለውበታል ብለዋል። በኢትዮጵያ በተለይ በአሰብን ለማስመለስ እንዳለባት ኤርትራ ከተገነጠለች መንግስት ጀምሮ የአጀንዳነት ሚዛኑ ከፍ ዝቅም ሲል ሲነሳ እንደነበር የሚታወስ ነው። ኤርትራ ሶስት ባህር ይዛ ከምትገነጠል ቢያንስ አሰብ የኢትዮጵያ እንደሆነ የአሜሪካ መንግስት ማስማማት እንደሚችል ለኢህአዴግ ውክልና ሲደራደሩ የነበሩትና መለስ ዜናዊና ስዩም መስፍን ሀሳብ ቢያቀርቡላቸው አቶ መለስ ግን አንፈልግም በሚል መልስ ነው የሰጡ ሲሉ የቀድሞው ጠቅላይ ሚኒስትር አቶ ታምራት ላይኔ ገልጸዋል። እንግሊዝ ስለ ቀይ ባህር ጉዳይ ማሳሰቢያ ሰጠች። የእንግሊዙ ጠቅላይ ሚኒስተር ምክትሉ ጠቅላይ ሚኒስትር ኢትዮጵያ በቀይ ባህር ጉዳይ በተሳሳተ ስሌት ትታቀብ ሲሉ ማስጠንቀቃቸው ተሰማ። የእንግሊዝ ምክትል ጠቅላይ ሚኒስተር ተደርገው የተሸሙት የቀድሞ የሀገሪቱ የውጭ ጉዳይ ሚኒስትር የነበሩት ዴቪድ ላሚ ኢትዮጵያ ቻቸው የነበሩት ዶክተር ጌዲዮን ጢሞቴዎስ ማስጠንቀቃቸው ተነግረዋል። ላሚ የተሳሳተ ስሌት ያሉት የኢትዮጵያ የቀይ ባህር መሻትን በማጣጣል ከኤርትራ ጋር ገንቢ ውይይት እንዲደረግ ጌዲዮን ጢሞቴዎስ ቀጥታ ማስጠንቀቃቸው ተሰምተዋል። ኢትዮጵያና በኤርትራ መካከል አዲስ ስለተፈጠረው ውጥረት አስመልክቶ የዩኬ ፓርላማ ትናንት ቤስዳ በተወያየት ቦት ያለፈውን ነሐሴ ወር ተመሳሳይ ምክር ለኤርትራም እንዲደርስ ተደርጓል ተብለዋል። አዲስ ስታንዳርድ እንዳስነበበው የእንግሊዙ መንግስት ተጠሪ የሆኑት ጅራርድ አቶኒ ሊሞስ በፓርላማ ጉዳይ ላይ መንግስትን አቋም በተመለከተ ለተነሰላቸው ጥያቄ ሲመልሱ የመንግስት አቋም አብ ሀገራት ድርድርና ሰላማዊ መንገድ ለንግድ የሚሆን የባህር አክሰስ ማግኘት አለባቸው በሚል ነበር። እንግሊዝ የሀገር ሉዓላዊነትና የግዛት አንድነት አደጋ ላይ የሚጥሉ አመፅ ድርጊቶች ወይም ንግግሮች አትደግፍም ሲሉ መልሰዋል። ሰሞኑን በርካታ የጸጥታ አካላት ራሱን የትግራይ ሰላም ሰራዊት ብሎ የሚጠራው ታጣቂ ቡድን ተቀላቀሉ የህዋት እንቅስቃሴ በትጥቅ ትግል ለማስቆም የተደራጀው ቲፒኤፍ የተሰኘው ኃይል የሚቀላቀሉ አሁንም ወደ ነፃ መሬት እየወረደ ነው ተብሏል። በዚሁም በርሄ ጉማን ጨምሮ በርካታ የወጀራት ራስ አዲ ታጣቂ ሚኒሻ ህዋትን ለመታገል ነጻ መሬት ወርደው ትግራይ ሰላም ኃይል በይፋ መቀላቀላቸውን ዛሬ ተሰምተዋል። የትግራይ ህዝብ ከጦርነት ቀውስ ለመታደግ በህዋት ላይ እርምጃ ለመውሰድ ኃይሉ ዝግጁ እንደሚገኝ የታጣቂ ቡድን አመራሮች ተናግረዋል። ከዚህም በተጨማሪ የቀድሞ የማይጨው ከተማ ከንቲባ የነበሩት አቶ ሀፍቶ ኪሮስና የመሆኒ ከተማ ከንቲባ የነበሩት አስመላሽ አሸብር በርካታ የከተማ ፖሊሶችና ጀኔራል ዘውዱ ኪሮስና በጊዜው አስተዳደር የተገፉ ሌሎች አመራሮች ህዋት በትጥቅ ለመታገል ራሱን የትግራይ ሰላም ሰራዊት ብሎ የሚጠራው ቡድን መቀላቀላቸው ታውቋል። ኢትዮጵያ የሶማሌ ወደብ ተከራይታ ብትጠቀም ችግር የለብንም ሲሉ የሶማሌው ፕሬዝዳንት አሰሸ መሐመር ተናገሩ። ኢትዮጵያ ባህር በር ለማግኘት የተለያዩ ሙከራ ማድረጓን ቀጥላለች። በኬንያ በኢትዮጵያና በሶማሌላንድ በኩል ወደብ ለማግኘት ከዚህ ቀደም ስትንቀሳቀስ የነበረ ሲሆን አሁን ደግሞ በሶማሌ በኩል የባህር በር ለማግኘት ንግግር ላይ እንዳለችም ታውቋል። ከቢሲ ፎክስ ኦን አፍሪካ ጋር ዘለግ ያለ ቃለ መጠይቅ ያደረጉት የሶማሌው ፕሬዝዳንት አሰሸ መሐመር ለወደብ ጉዳይ ከኢትዮጵያ ጋር ንግግር ላይ መሆናቸው ተናግረዋል። ፕሬዝዳንት አሰሸ መሐመር ከቢሲ ጋር ነበራቸው ቆይታ ሶማሌና ኢትዮጵያ መካከል መካከል የወደብ አገልግሎት ላይ ንግግር የተደረገበት መሆኑን ጠቅሰው ገና መቋጫ እንዳላገኘ ጠቅሰው ኢትዮጵያ ሶማሌ ወደብ ተከራይታ ብትጠቀም ችግር የለብንም ሲሉ ተናግረዋል። በጉዳዩ ላይ ኢትዮጵያ በኩል የተባለ ነገር እንደሌለም ተዘግበዋል።